እስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ይህን ምስል የምታዩ ይህ ድምጽ የሚሰማችው በጠቅላላ የእግዚአብሔር ሰላም የእመቤታችን የድንግል ምልጃ ከሁላችን ጋር ይሁን እግዚአብሔር አምላክ በረድኤቱ በቸርነቱ ደግፎ ለጾመ ፍልሰታ ስላበቃን ክብርና ምስጋና ይግባሉ። ዛሬ በአጭሩ የትምህርት መድረካችን የምንማርበት የትምህርት ርዕስ ድንግል ማርያም አተወን በሚል ይሆናል። እግዚአብሔር አምላክ የምትሰሙትን ቃል በልባችሁ ጽላት ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። ለኔ የሚስጥሩን እውቀቱን ያደለኝ። ይሰዓት የሱባኤ ሰዓት ነው። ይሰዓት የልመና ሰዓት ነው። ሌሊት በአባ ጊዮርጊስ ዘኢትዮጵያ ሰዓታት፣ ቀኑን በአባ ሕርያቆስ ቅዳሴ እንዲሁም በአባ ኤፍሬም ቅዳሴ ማርያም ትርጓሜ ሁለቱን ሱባኤ እግዚአብሔርን የምንማጸንበት ድንግልን እየጠራን ከነቢያቱ ከቅዱሳን ሐዋርያት ከመላእክት ጋር መታ የምተባርቀን ሰዓት ነው። እግዚአብሔር አምላክ በነዚህ ቅዱሳንን በረከት ሁላችንን ይጎብኛል። እንደዚህ ስንጸለይ እንደዚህ ስንለምን እግዚአብሔርን ስንማጸነው እግዚአብሔር ይህን ልመናችንን ከልመና በታችን እንደማያስቀርብን እናምናለን። ይልቁንም ዛሬ ደግሞ ድንግል ማርያም አተወንም በሚለው ቃል የምናየው ሁለት እና ሶስት ነጥቦች ይሆናል። አንደኛ ቤታችን ባዶ ቢሆን፣ ኑሯችን ቢፈተን፣ በሕይወታችን ሁሉ የምንፈልገው ነገር ተሳክቶ ባይገኝ ይህን የጎደለውን ይሄን የተጣመመውን ድንግል ማርያም ከልጇ ከወዳጇ አማልዳ፣ እርሷም ደግሞ እነሆ የአምላክ እናት ናትና የሚያስፈልገንን ሁሉ ልትሰጠን የታመነች እናት መሆኗን ድንግል ማርያም አተወን ነው በሚለው ቃል እንመለከታለን። ለዚህም ምሳሌ የምናደርገው በዮሐንስ ወንጌል ምዕራፍ ሁለት ላይ በቃና ዘገሊላ ሰርግ ነበር ይላል። ዮካን ሰርግ ደግሶ ዶኪማስ ተድሮ እነሆ በዛ ሲበላ ሲጠጣ ወይን ጠጁ ባለቀ ሰዓት እመቤታችን ቅድስት ድንግል ማርያም ምልዕተ ውዳሴ፣ ምልዕተ ክብር፣ መዝገበ ጸሎት፣ አቋራኒተ መዓት፣ ሰዓሊተ ምሕረት፣ እመ አምላክ፣ ወላዲተ አምላክ ልጇን፣ ወዳጇን መዳኒታችን ኢየሱስ ክርስቶስን እንዲህ አለችው፣ ልጄ ወይን ጠጅ አልቆባቸዋል። እሱም እናቴ ሆይ፣ ካንቺ ጋር ምን አለኝ? ካንቺ ሰው የሆንኩት ከስጋይ ስጋ ከነፍስሽ ነፍስ የነሳሁት አይደለም? እዚህ ያለቀውን የኑሯቸውን እንሆ ወይን ጠጅ ብቻ ሳይሆን ገና በቀራኒዎ አደባባይ ላይ ካንቺ በነሳሁት ስጋ፣ ካንቺ በተዋሃድኩት ስጋ፣ ካንቺ በተዋሃድኩት ነፍስ፣ ካንቺ በተዋሃድኩት ደም ቀራኒዎ አደባባይ በእፀ መስቀል ተሰቅዬ ዘላለማዊ ሕይወት የሚያገኙበትን ደሜን ሰጣቸዋለሁና ብሎ እሷም ይህን ቃል ሰምታ ልጄ የሚላቸውን አድርጉ አለች። ዶኪማስን አልተወችውም፣ ዶካንንም አልተወችውም። ስድስት የድንጋይ ጋሮች ነበሩ። ውሃ ተሞሉ እየቀዳችሁ ስጧላቸው ጌታ እየቀዱ ቢሰጡ ውሃ ወደ ወንጠጅ ተለውጧል። ዛሬም እግዚአብሔር ድንቅ ነውና በእናቱ በድንግል ማርያም ድንቅ ይሰራልና። አዎ ድንግል ማርያምም አትጥወልምና በሕይወታችን ሁሉ ነገሮች እንዲህ ተቀይረው። የበረከት ሰዎች እንሆናለን። ድንግል አቶ የውስጣችንን ጭንቀት የቤታችንን ጭንቀት ታውቀዋለች። ልጇም እርሱ መድኃኒዓለም ኢየሱስ ክርስቶስ የእናት ልመና ፊት አያስመልስ አንገት አያስቀልስምና በእናቱ ልመና ይጎበኘናል። ሌላው እንደዚሁ ከኑሮአችን ጋር በሆነ ሁኔታ እግዚአብሔር አምላክ የሚያስተምረን ይልቁንም በእመቤታችን በድንግል ማርያም የሆነ የኑሮ ብቻ እነሆ ጭንቀትና መከራ ብቻ ሳይሆን በህይወታችን እንኳን በሚመጣብን ፈተና ሞት እንኳን በላያችን ላይ ቢነግስ እንግል ማርያም አተውንም የአንድ ሰው ታሪክ ልንገራችሁ በአንድ ሀገር ይኖር ነበር ባለጸጋ ነው። እጅግ ብዙ ብር ብዙ ወርቅ ብዙ ገንዘብ ያለው ከብሮ ገኖ ይኖራል የዚህ ዓለም ንብረት ህልፈቱ ቅድመ አስተሪዎቱ ነው እና ንብረቱ ጠፋ። እንዲህ ማለት በኖርኩበት ሀገር፣ በከበርኩበት ሀገር፣ በገነብኩበት ሀገር ለምኜ እንዴት እኖራለሁ ብሎ ሀገር ጥሎ ቁርበት ጠቅልሎ እነሆ ተሰደደ። መንገድ ላይ ሰይጣን ጠበቀው፣ በሰው ተመስሎ ድንጋዩን በብትሃቱ ወርቅ አስመስሎ ይሄንን ሰው ጠበቀው። እንደምናለው ሰላምታም ሰጥተው ወዴት ትሄዳለህ? አለው። እኔማ በዚህ ሀገር የምኖር ከብሬ ገነኜ የምኖር ሰው ነበር ንብረቴ ሁሉ ጠፋ፣ ንብረቴ ሁሉ ወደመ። አሁን ግን ይሄው አገር ጥዬ ቁልበት ጠቅልዬ ወደ ሌላ ሀገር እሰደዳለሁ አለው። ታዲያ ታዲያኔ ይሄ ያንስኩትን ወርቅ ብሰጥህ አትቀበለኝም አለው። ረደሽሉኝ ይቀበልሃለው አለ አለው። ከዛ በፊት ግን የምታደርግልኝ ነገር አለ አለ። ምን ላድርግልህ አለው። ስላሴን ካድልኝ አለው። እሺ አለ። መላእክትን አለው። እሺ አለ። ነቢያትን አለው። እሺ አለ። ሐዋርያትን አለው። እሺ አለ። አርካን ሰማይ ታማላጅ የሚባሉትን ሁሉ ካድልኝ አለው። እሺ አለ። እንዲህ ሊሰጣው አቀረበና ያም ምስኪን ሰው እጁን በዘረጋ ሰዓት አንድ ነገር ቀረ አለ። ምን ቀረኝ ደግሞ አሁን አለ። ያ በሐዘን የተመታ በችግር የተመታ አግኝቶ ያጣ ምስኪን ሰው አንድ ነገር ቀረታ። ምን ቀረኝ? አው ወላዲተ አምላክ የሚሏት አማላጅ የሚሏት ድንግል ማርያም እያሉ ስሟን የሚጠራ ካለች እና እሷን ካልልኝ አለ። ይህን ጊዜ ያ ሰው ፊቱ በሐዘን ተመታ፣ ልቡም ተጨነቀ። እንዲህም አለው ምን ይዞ ጉዞ። እኔ እኮ ስላሴ ካድኩልህ፣ አዎ ታረቃለው አታረቃለሁ ብዬ ነው መላእክቱ፣ ነቢያት ከሐዋርያት ሳርቃን ሰማይታትን እኮ የካኩልህ በሷ በድንግል ማርያም እታረቃለሁ ብዬ እኮ ነው። አስታራቂ ናትና ከሰማይ ወርዶ የእሷን ስጋ ተዋህዶ ነው ያዳነንና እንዲህ ብዬ ነው ቢለው፣ ሰይጣን እጅግ ተበሳጨ። ያንንም በምትሃት ወርቅ ያስመሰለውን ድንጋይ እንደገና ወደ ድንጋይ ለውጦ ልቡንና ራሱን መቶ ይህንን ሰው ገደለው ይላል። አሁን በዚህ ሰዓት ነርሱን ወደ ሰማይ የሚወስዱባት ሰዓት ይሄ ድንቅ ነገር በኦርቶዶክስ ቤተክርስቲያናችን በትርጓሜው እየተነገረ የሚኖር ለሰው ልጆች ሁሉ ተስፋ የሚሆን ከመቃብር በኋላ እንኳን ሕይወት እንዳለ ከዛም በኋላ እግዚአብሔር ድንቅ እንደሚሰራ ልጇ ጓጃ የአራት ቀን ሬሳ አልዓዛርም አልዓዛር አልዓዛር ጻማአፍ አብሮ ከመቃብር ያወጣ ድንቅ አምላክ ነውና፣ ድንግልም በቤታችን የዚህን ሰው ሞት ስትመለከት ይሄ ሰው እኒህን ሁሉ ክዷልና ነፍስ ወደ ሲኦል ትግባ ብለው አጋንንት ተነፍሱን ይዘው ሊሄዱ ሲሉ ቅዱሳን መላእክት ነፍሱን እንዲቀበሉ ታዘዘ። ድንግል ማርያምም ልጅዋ በዚህ ታወቀ፣ ልጄ ወዳጄ ይሰው እኮ ጻድቅ ነው በዴት ታረቀሃዶ ብሏል፣ አንተንም እኮ ባፉን ይካዶ በልቧል ካደም ጌታ ሆይ ይህንን ሰው ማርልኝ አለችው። ልጄ ወዳጄ ማርልኝ፣ ድንግል ማርያም አጥቶ እሱም አይተውም ከዛ በኋላ በምሕረት ብቻ አይደለም እናቴ ሆይ፣ ያሹን እንሆ አደርጋለሁ ምር ይሻለሁ፣ አላት። ምሕረት ብቻ አይደለም ልጄ ወዳጄ ነፍሱን እንደገና መልሰ አስነሳልኝ አለች። እግዚአብሔር በእናቱ ልመና ሁላችን ሊያድነን የታመነ ነውና ነፍሱን እንደገና መልሶ ያንን ሰው እንደገና እንዳልዓዛር ሕያው አደረገው። ድንግል ማርያም አጥተው ከዛ በኋላ እግዚአብሔር እንደውም ድንቅ ነገር አድርጎለት ያ ሰው ወደ አቅራቢያው ቅድስት ቤተ ክርስቲያን ሄዶ ሲሳለም በዛ ደግሞ አንድ ባለጸጋ ጸጋ ይጸልይ ነበር። እሱም እንዲህ ይላል፣ ንብረት አለ ሀብት አለ ጌታ ይሁን ኖ አንድ ሴት ልጅ አለች፣ ለማን ነው ምድረው፣ በአካንተ ገለጠም ሲል አሁን ለሚመጣው ሰው ዳርለት ተባለ። ያንን ሰው አነጋግሮ ያ ሰው በዛ የባለጸጋውን ልጅ አግቶ በክብር ኖረ። ወንድሞቼ እህቶቼ አባቶች እናቶች፣ ድንግል ማርያም አትተውንም በሚለው በዚህ ውስጥ ምን አያችሁ? እግዚአብሔር በነገሮች ሁሉ እንደማይተውን ይልቁንም ድንግል ማርያም እናቱን እነሆ ለእኛ ቤዛ አድርጎ የሰጣት የምንመካባት፣ የመላእክት እህት፣ የነቢያት ትንቢት፣ የሐዋርያት የስብከታቸው ሞገስ፣ የሁላችን ክብር፣ የሰማይታት እናት ድንግል ማርያም በቤታችን አትተውንም። በዚህ በሰዋይ ሰዓት እግዚሔርን በምንማጸንበት በዚህ ሰዓት በሕይወታችን በምሯችን በቤተ ክርስቲያናችን በአገራችን በአጠቃላይ ባለው ሁኔታ ሁሉ ድንግል ማርያም አጥተውን መቤታችን ነው። ከልጅሽ ከወዳጅሽ ከናዝሬቱ ኢየሱስ አማልጅን። የናዝሬቷ ማርያም ከእኛ ጋር ሁኑ። በአባ ሕርያቆስ በአባ ኤፍሬም በአባ ጊዮርጊስ በባስልዮስ ዘቂሳርያ በያዕቆብ ዘንጽቢን በኤፍሬም ሶርያዊ በነዚህ ሁሉ ቅዱሳን በእነ ስምዖን ዘዓምድ በእነ አባ ጦንስ በእነ አባ መቃርስ በነዚህ ሁሉ ልመና ጌታዊ ንማሰናሃለንና አቤቱ፣ ምረት ይቅርታ ፈጥና ትገናለን። ሰላምን ለህዝባችን ስጥብ፣ እኛንም በረድኤትህ ጠብቀን። ድንግል ማርያም አተው ለትንሣኤዋ ለፍልሰቷ ለእርገቷ ያደርሰን።